ሁለተኛ ሽጫት ነው የተመታሻት? ይሄ ይቅርታ የሰደብሻት ምራቅሽን የተፋሽባት? ንገሪኝ። ደምሽን ነው የምጠጣልሽ። አለቅሽ። አምላኬ በጭንቀት አለ እኮ ኧረ፣ የሆነ ነገር በለኝ

በፍጹም! አቤ፣ እስከ መቼ ነው ቆይ? ምኑ ልክ እንደዚህ እንደ አዲስ ሰው የምንሆነው ታውቀዋል፣ ግን በጣም እኮ ነው የተቀየርከው። ልመጁ ሰላም፣ ይህ ማንነት ያመጣሽው አንቺ ጭምር ነሽ። ምን አደረኩክ? ፍቅሬን፣ ቤቴን፣ ትዳሬን ብዬ አቤቱ ስለተቀመጥኩ ስትገባና ስትወጣ ስለመተኝ ሰለቸው። በቀኔ እናንተ ፍቅር እዚህ ድረስ ነው። በቀኔ እናንተ ፍቅር አለቀ ማለት ነው። ይሄው ሰላም፣ አንቺ ማለት ልክ እንደ ወራጅ ሆነሽ፣ እኔ ደግሞ ልክ እንደ ለም አፈር ቀን በቀን ካንደበትሽ ክፉ ቃልሽን ስታፈሺ የኔም የፍቅር ስሜት ከክፋቱ ዋሽ ጋር እንደሚሄድ ዘነጋሽው። ስለዚህ እኔ ልብ ውስጥ የሚያፈራ ለም አፈር የለሽ። ሰማለህ። ህይወት ፍልስፍና አይደለችም እንዴ? እየቀለልክ ነው እንዴ? ስታመት ሙሉ ታገዝኩሽ። አንቺ ግን ያውንሽ ገብቶኛል። ሸክሞኝብክ ሰልችቼክ ነው አይደለ? እንደዚህ ምክንያት የምትደረድረው በፈጠርሽ ሰላም፣ በፈጠርሽ መልካም ነገር መናገር ካልቻልሽ ዝም በይ። ቢያንስ ከዚህ በኋላ ጎረቤቶች አይሰሙ። ወይኔ ሰላም፣ ድምፄን እንኳን መስማት ሰለቸክ። አየሽ፣ አንቺ ማለት በቃ እንደዚህ ነሽ። አቤል፣ አቤል፣ አንተ አቤል ሄሎ እንዴት ነህ ልጄ ሄሎ ማዬ ደህና ነሽ እንዴት ነሽ ምንም አልሆንሽ የማይደል አይደል ደህና ነኝ አረ ልጄ አትጨነቅ እሺ ቤት መጥቼ ልይሽ አይደለ አይ የኔ ልጅ አሁን ሰላም ምን አይነት ልጅ እንደሆነች ነው እንዴ አሁን እኮ ብትመጣ እዚህ ታናደዳለች ምንም ትርፍ የለውም ባይሆን እሷ ከወጣሽ በኋላ ነገ ትመጣላይሻል አይሻል ካልሽ እሺ በጣም ይቅርታ እንዴ ልጄ ለምን ምንም ላደርግልሽ አልቻልኩም ወይ ጉድ እንደዛማ አትበል የኔ ልጅ። ነገም እኮ የኛ ጊዜ ይመጣል። ይሄ ቀን ይለፍ እጃችን። ሰላም ግን ምን እንደማደርጋት ነው የማቀው። እሰራላታለሁ። ቆይ ተው ተው የኔ ልጅ እንደዚህ ማቂ ማቲያስ፣ ወደ ይመስልሃል እንዴ እንደዚህ የምትሆነው አንዳች ነገር እንጂ በውስጧ ቢኖር ነው። አረ በናትሽ ማየ፣ አሁን ከእሷ የሚበልጥ አንዳች ነገር አለ። እቺ የሆነች ምታተኝ የሆነች ጠንቆ። አረ ተው እንደዚህ አትበል እሺ በቃ እማዬ፣ ደግሞ ማታ እንዳመረው እንዳጮብሽ። ቻው በቃ አዲስ ነገር ካለ ግን ደውዪልኝ። እሺ የእኔ ልጅ፣ በል ሰላም። ዋለልኝ፣ እወድሻለሁ በጣም። ወይኔ አምላኬ፣ መጨረሻ እንደዚህ ሆነ በቃ። ወይኔ ጻናት፣ ለማንም ሽማግሌ ዳመክፋ ያለው ነው። የሆነ ነገር ማድረግ አለብኝ። ሀገሬ አቻ፣ ሀገሬ! አቤት! ምን ያወዛውዝሻል? ተቀመጭና እናወራ። ተነሽ! ማን ሶፋ ላይ ተቀመጫለሽ? መሬት ተቀመጭ። እሺ በቃ ልቀመጥ። እንዴ ልቁም? እና ንገሪ፣ ምንድነው እንደዚህ የሚያመጻድቅሽ? እስር ቤት አድረሽ እንዳልመጣሽ አያደርግሽ እኔ ምልሽ ቆይ፣ አቤል ምን ሆኖ ነው እንደሚያደርገው? ልጅ ምን ሆነ ደግሞ? የአንቺ ልጅማ ምን ይሆናል? እኔ ልቃጠል እንጂ ደግሞ። እንኳን ትንሽ አታፍሪም ስጠይቂ። እኔ ምን አውቃለሁ ብለሽ ነው? ሂጂ በቃ። ድሮ ማን አንቺን መጠየቂ? ደግሞ ደግሞ አቤል ለምን እንደዚህ እንደሚሆን አውቃለሁ። ይሄው ስታቃጥኝ ስታቃጥኝ ሰው አልመስል አልኩት። ገረጠው እኮ እሲ፣ ደና እንኳን ምግብ ስሪ፣ ተራብኩኝ እኮ እንዴ። ትንሽ መለስ ስልበል እንጂ ነገር ትረሽተኛል ሺጅ እና ስሪልኝ ቆይሽ ጽኑ ምን አደረኩሽ ቆይ አንተ ለምን አታወኝም ቆይሽ ለምን አልፈልግህም በቃ አይገባህም እንዴ ይኸውልሽ፣ ትኩረትሽ ለመሳብ ብዬ ነው እንጂ እኔ ደላላ ነኝ። አትደውል፣ እዚህም አትምጣ፣ በቃ እርሳኝ። ቆይ ለምን ከኔ? መራ ከበደ እሺ፣ እንዳዳምጪኝ ጽኑ። ከሁን በኋላ አጠገቤ እንዳትደርስ፣ ተሳስተክ እሺ። እሺ፣ ቆይ ምን ማለት ነው? ጽናት፣ አሁን ደግሞ ምን ልትዋሸኝ ነው? ለነገሩ አታስብ፣ ካሁን በኋላ አታየኝም። ርቅ። ሊሄድ ነው ጽኑ። ወይኔ ሰላም የማንም ሁለተኛ ምርጫ ሆኜ ይልቀር። አሳበደኝ እኮ። ሄሎ ምን እየሰራሽ ነው? መግደይ እስቲ አንድ ቤት ነው ደብሮኛል። ምነው በሰላም? አው በሰላም ነው። ስትመጪ እናወራለን። በቃ ቶሎ ነው። ቆይ እሱ ምን ነው እንደዚህ የሆነው? እኔ እንጂ እኔ ቆንጆ አቤልን በደንብ አውቀዋለሁ። ያለ አንዳች ነገር እንደዚህ ሊሆን አይችልም። ይሄ ራሱ ጉዳይ ነው ባክሽ። ቆይ እኔ የምልሽ ያቺ ነጻነት ተብዬዋስ ምን አውቄላት፣ እንኳንም ጠፋች። አለበለዚያማ በኔ እጅ ነበር የምጠፋው እኔ ድሮም ቢሆን በጣም ነበር መጠላት። እሷ አንተ አትባክሽ፣ ይልቁንስ አክስቴ እንዴት ነች? ደህና ናት። እሷ አሁን ተመልሰህ ህፃን እየሆነች ልጅ ነው እሷ አለች። እኔ እናት ሆነናት። ለነገሩ አክስቴን በደንብ ብሮ ማቃት የዋዛ አይደለችም። አዎ እኔ የምልሽ ለምን አንድ ቀን መጥተሽ አትጠይቂያትም? አዎ እውነትሽን ነው። ጠፋሁ አይደል? በጣም ሰሞኑን እመጣለሁ አምላኪ በጭንቀት አለኩ። አረ የሆነ ነገር በለኝ። ስንት ዘመን ሰርቼ የበላሁበት ጽድቅ ያደረግኩበት ልጄን ጭምር ያቀብኩበት እጄ ነፍስ አጠፋ፣ በደም ተጨማለቀ። ክብር የጠፋ ሞገዘኝ ትነጠቁ ተንኳስ እስኮ አነስኩ ኔጌታ፣ እባክህ እባክህ አምላኬ ኔጌታ፣ ይቅር በለኝ። ይቅርታ ወንድሜ፣ ከሩቅ ስታለቅሽ አይቼ ነው። ግዴለም፣ አመሰግናለሁ። መቀመጥ ትችላለህ። አያስፈልግም። ግን ለሰው ልጅ ሰው ባያስፈልግ ኖሮ ህዋንም ለአዳም ባልተፈጠረች ነበር። ስለዚህ አንተም ሰው ያስፈልግሃል። አመሰግናለሁ። ለማታውቂውም ሰው ግን ይሄን ያህል አትጨነቂ። የስራ ሁኔታ ያስገድደኛል። ሳይካትሪስት ነኝ። ዶክተር ማክዳ እባላለሁ። ማክዳ ብላ ሊጠራኝ ትችላለ። ማክዳ፣ አመሰግናለሁ። አሁን ግን ብቻዬን ነው መሆን የምፈልገው። ስሜን ግን አልነገርከኝም። አቤል እባላለሁ። እሺ አቤል በማንኛውም ሰዓት ነፃ የምክር አገልግሎት ከፈለክና ልታማክረኝ የምትፈልገው ነገር ካለ በዚህ ስልክ ደውልልኝ። በእውነት ላምን እንኳ አልቻልኩም። እውነት አተገቢ መሆንሽን ራሱ ሰፕሬዝ እያደረገኝ ነው። እርሜላ፣ አቤል! አቤል! እውነት እግዜር ይስጠው። አዎ፣ ልጄ፣ ፈጣሪ ጨምሮ ይስጠው። የተባረከ ልጅ ነው። ክፉ አይንካው። ቀላል ማዬ፣ ከጭንቀት እንኳን ይገላገለኝ። አይዞ ልጄ፣ አሁን እኮ በቃ አለፈ። ያቺ ሰላም ግን? ቆይ እንዴ፣ ምነጋ ተነጋገርን እኮ። አሁን በማንም እታገሳለሁ። ጫፍሽን ከነካች ግን በፍጹም አልተገሳትም። ለማንስ ብዬ የማየ? እሰየኔ፣ መከታ በል በቃ አሁን ሄድ። ቆይ ማየ፣ አንድ ጥያቄ ልጠይቅሽ። አቤል ግን ደስተኛ ነው? አዎ፣ ደስተኛ ነው። በቃ ልጅ ደግሞ ሰላም ትጠራኛለች። ልግባ። ሰላሙ የት ነው? አቤል እዚሁ ሰፈር ውስጥ ነበርኩ። እንዴ ቆይ፣ አንተ ከመቼ ጀምሮ ነው በእረፍት ቀን ሰፈር መዋል ጀመርከው? ቤተክርስቲያን ነበርኩ። አረ አይ ጥሩ ነው እንደዛ ከሆነ እሺ። ናቁት ብለህ ራስ ላቀርብልህ? አልበላም። ራሴን ሰላሜን ገብቼ አርፍ ማለት ነው ፈልገው ይሻላል። በጣም ነው የጨነቀኝ። ሁሉም ነገር ነው ግራ የገባኝ። በቃ አንተ አትጨናነቅ፣ ሁሉም ነገር ሲገባ ትመጣለች። መጣለች ብዬ አስባለሁ። ቆይ ባመጣስ፣ አልመጣችም ነው ምን? አንተን የመሰለ ሰው ቀረህባት እንደው ማን ተጎዳ? አይ በዚህስ እኔ በጣም እጎዳለሁ። በጣም አፍቅር ያታለንኩ መግዲ ተረጭቻለሁ እኮ። ግን ደግሞ አንዳንድ ጊዜ የተሻለ ነገር ለማምጣት ሲል ቀደሙ መሄድ አለበት። አይ መግዲ፣ ሁሉም ነገር እንደምታወዱ ቀላል ቢሆን ኑሮ እንዴት ደስ ባለኝ። በቃ አንተ አትጨናነቅ፣ ሁሉም ነገር ይስተካከላል። አመሰግናለሁ ውዴ

ካልሆንስ እገድልሃለሁ። እገድልሃለሁ? ማን እኔን? አንቺ ለእኔ አምላኬ አሳልፈ ሰጠኝ። በቃ በቃ። የእኔ ህይወት እንደዚህ ነው። ህልሜ፣ ፍቅሬ፣ ሁሉም ነገር አበቃ።

ሰላም ዶክተር፣ ቤተ ክርስቲያን ያገኘሽ ልጅ ነኝ። ሰላም አቤል። ይቅርታ ስለደወልኩ። ችግር የለውም። ስለደወልክ ደስ ብሎኛል። አመሰግናለሁ። ግን ዶክተር፣ እማወራው ሰው ያስፈልገኛል። የአእምሮ እክል የለብኝ፣ ሐኪም ሳይሆን አዳማጭ ነው የምፈልገው። ይቻላል። ነገ ቢሮ መምጣት ትችላለህ? እሺ ደስ ይለኛል። ሮ እሺ ቦታውን አሳውቅሃለሁ። ስላገኘሁ ደስ ብሎኛል። እኔም ስላገኘች ደስ ብሎኛል ዶክተር። ማውራት የምትፈልገውን በሙሉ ለማዳመጥ ዝግጁ ነኝ። ልክ እንደ ጓደኛ፣ እንደ ቅርብ ሰው አይተህ ልታወራኝ ትችላለህ። አመሰግናለሁ። አውቃለሁ ብዙም አንተዋወቅም። ለአንድና ለመጨረሻ ጊዜ ልንረሳው ሰው ስላስጨነቀ ነገር ብናወራ ደስ ይለኛል። እሺ አቤል፣ አታስብ። ዘና ብላ ያለውን ነገር ልታስረዳኝ ትችላለህ። አቤት አቤት። እንዴት በትንቂ ነው እናቴን የምትናገሪያት? ይቅርታው እንድሜ እናቴን አሰቃይተሻታል ተሻታል። ይቅርታ አሰቃይ ተሻታል አይደል? ሰድበሻታል። ዛሬ ደግሞ አንቺን በቀልሻለሁ። ደምሽን ነው የምጠጣልሽ። ሁለተኛ ሽ አንነሽ መታሻት ይቅርታ እሺ። የሰደብሻት አንቺ ነሽ። ምራቅሽን የጠፋሽባት ንገሪኝ። ተረጋጋቢል። አሁን እንዴት ነው? ደህና ነኝ ዶክተር። መልካም ፈቃደኛ። እዚህ ስለተገናኘን ደስ ብሎኛል። የትኛውንም ነገር ልታማክረኝ ዝግጁ ነኝ፣ ልክ እንደ ጓደኛ? ሳትጨናነቅ ሳትረበሽ ልታሞክረኝ ትችላለህ እንደ ታካሚ ሳይሆን ልክ እንደ ቅርብ ሰው፣ ልክ እንደ እንደጓደኛው ማለት ነው። እሺ አቤል፣ በደንብ ለመታወቅ ያህል ስለ ራስህ ንገረኝ። የሚረብሽ ነገር ምንድን ነው? በጣም ብዙ ነው ዶክተር። ከባለቤቴ ጋር ከተጋባን ስድስት ዓመት ሆኖ ሆንሆናል። ሰላም ትባላለች። ቁጡና የለኛ ሴት ናት። በፊት በፊት በጣም ትዕግስተኛ ነበር አሁን ግን ነገሮች ተደራረጉብኝ፣ እና ማቃተኝ። አሁን ላይ ሰላም አይደለም፣ ቤት ሁሉ አስጠላኝ። ባለቤትህ አንተን ከሆነ ነገር ለመታደግ ቢሆንስ ቁጡ የሆነችው እሱ መስሚያው ታውቃለህ? በፍጹም ዶክተር፣ ሰላም ማለት ከራሷ ምቾት በፊት የማንንም ማስቀደም የምትችል አይነት ሴት አይደለችም። ልቀቀኝ! ልቀቀኝ! ም ነው የታለ? ያ ስስት ልጅሽ። ማነው ደግሞ ስስቱ? ማነው እሱ ደግሞ ስስቱ? እኔ ምን አውቅልሻለሁ። ጭራሽ ልትገሉኝ አሲራችሁብኛል፣ ብኛል ማለት ነው ደግሞ እሱኛ። ለምንድን ነው የምንገልሽ? ዝም በይ። ድሮውንም ቀልቤ ያ እስኪ የሚባሉ ልጅሽን አልወደደውም ነበር። ደበነምሴን አምነዋለሁ። የሆነ ነገርማ አለ። አረ እንደው ተይ፣ እንደዚህ አትበይ። አሁን ከሱ ጋር ደግሞ ምን አገናኛችሁ? እሱ እንደሆነ ቤትሽ ውስጥ ዝር አይልም። ዝጊ። እዚህ እየመጣ እንደምታገኙ ማላቅ መሰለሽ? ታዲያ እሱ እኮ በውጭ ነው። ማን ያውቃል? ቤትስ አስገብተሽ ቢሆን? አሁን እዚህ ጋር ታፍጥ ጭሆ አምጪልኝ። ናይ እንደሆነ ምን እንደምታደርጉበት ምን ይታወቃል? ራሴ ወስዳለሁ። ዞር በይልኝ ከፊቴ ሰላም ማለት እንደዚህ አይነት የሚገርም ታሪክ ነው። ቆይ ያቺ ሴት እናትህ ካልሆነች ታዲያ እናንተ ቤት መኖሩ ለመቀጠለች። ምናልባት ሜጃ የላት ይሆናል። ደላላ ያልከውስ ለኑሮ በቂ የሆነ ነገር እንደሌላ አውቃለሁ። እሺ አሁን ደግሞ ነጻነት ስላልካ ሴት እናውራ እና ምን ማድረግ ይሻላል? በጣም ውስብስብ ሴራ ይመስላል። ምንም ነገር ማግኘት እኮ አልቻለም። በጣም ከባድ ነው። ልክ ነህ። ሲመስለኝ ነገሩ በጣም የከረረ ነው። ወደ ሀዋሳ መሄድ ያለብን ይመስለኛል። ትክክል ነህ ጓድ። ግባ እንዳልከው በቃ እንሂድ።